ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደና ናችሁ? የሚለን እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውድ ቤተሰብ ማለት ነው። እንግዲህ ዛሬ ውድና ፍቅር በዚህ ሁኔታ ታቸው ብሎ ነው የምጥማ። እንዴት አያችሁ? እንዴት አያችሁ? እውነት ለመናገር ለካ እስከ ዛሬ ድራማ ነበር ስትሰሩ የነበረ፣ በጣም ነው የገረመኝ በእውነት እርስ በእርስ ልጆቹ እየተባሉ የፍቅርና የብሩካ አንድ ላይ ሆኖ የፋቴና የፉአድ ደጋፊ አንድ ላይ ሆኖ እርስ በእርስ ይተጣሉ። ፍቅር የፉአድ ብቻ ናት፣ ፍቅርና ብሮኬ ደግሞ ፍቅር የብሮኬ ብቻ ናት እየተባሉ በቃ እርስ በእርስ እየተባሉ እውነት በጣም ይገርማል። እና ለካ እስከ ዛሬ ድራማ ነበራችሁ እናንተ የተጣላችሁ በካሜራ ፊት ለፊት ነው እንጂ በካሜራ ጀርባ ሰላም ነበራችሁ ማለት ነው። እና ስሩ ስራ ነው በርትታችሁ ስትሰሩ ትልቅ ቦታ ነው የምትደርሱ። ቀጥሉበት ትችላላችሁ፣ ጀግኖች ናችሁ። በተለይ የቦታ የራዩ ዩቱበሮች ዋው ያርችዋሉ። አንደኛ ናችሁ፣ በስራ ማንም አይደርሳችሁ። እውነት በርቱ፣ ገና ብዙ ነገር እንጠብቃለን፣ ቀጥሉበት ለማለት እፈልጋለሁ። ሌላ ነገር ደግሞ እንግዲህ ፉአድ ለፍቅር እንግዲህ አራት የአራት የአራት መኝታ ባለቤት አድርጓታል። ለፍቅሬም ማለት ነው። ፍቅር በዚህ አጋጣሚ እንኳን ደስ አለሽ ለማለት እፈልጋለሁ። እንግዲህ ሂደት ስላል እንደ ወንድምሽ አንድ ላይ ብትቀጥሉ ችግር የለ፣ ስሩ ስራ ነው ስሩ። ግን ፍቅረኞች ሆናችሁ እንደ ድሮ እንቀጥላለን ማለት እዛ በትን እውነት ፍቅሬ ቅርብሽ ከፉ አድጋ የየትሽን ከፉ አጋባት መሪ ጥሩ ነው ብዬ አምናለሁ። ለምን ህይወት ይቀጥላል። ለአንቺም ፈጣሪ አለ። ልክ እንደ ኢሉ ቆፍጠንበይ ጠንበይ፣ የምር ገና ልጅ ነሽ፣ ጀግና ሴት ወኚ እንደ ኢሉ። አሁን ኢሉ ህይወት ይቀጥላል። ሰውም ይመጣል። ሄደ በቃ ህይወት ይቀጥላል። ከፉአድ ጋር እንደ ወንድምሽ አንድ ላይ ስሩ ግን እንደ ፍቅረኞች ሆነን አንድ ላይ እንሰራለን ብላችሁ እንደዛ ባታስብ ጥሩ ነው ብዬ አስባለሁ። ፉአድም ከፈቲ ጋር ብትቀጥል ጥሩ ነው። ለምን ከእምነት ጋር ደስ ይላል። አሁን ፉአድና ፉአድና ፈቲ በእምነታችሁም አንድ ናቸው። አንድ ላይ ቢቀጥሉ፣ አንድ ላይ ቢሰሩ ችግር የላችሁም እነሱ ማለት ነው። እና ፈቲ ቆንጆ የልጅ ነው። ከፈቲ ጋር ብትቀጥል ጥሩ ነው ብዬ አምናለሁ። ለሚ ፍቅር ደግሞ በራሷ እምነት በራሷ ልክ ያው ከሌላ ሰው ጋር ብትቀጥሉ ጥሩ ነው። ለምን ህይወት ይቀጥላል። ፍቅር ገና ልጅ ናት። ገና ገና ገና ብዙ ነገር የሚጠብቃት ልጅ ናት። ስለዚህ ከፉአድ ጋር ባትቀጥል ጥሩ ነው ብዬ አምናለሁ። ቤተሰብ አይመስላችሁም? እስኪ ሀሳብ አስተያየታችሁን ጽፉ በኮሜንት ማለት ነው። የራሴ አሳብ ይሄ ነው። ከፉአድ ጋር ባትቀጥለ ፍቅረኞች ሆኖ ባይሰሩ ነጌ አሁን ዛሬ እንደዚህ ሆኖ ከመጡ እንግዲህ አስባችኋል። እንደዚህ ሆኖ ከመጡ ነገ መጋባት አለ ልጅ መውለድ አለ ልጅ ስትወልድ ብዙ ታጣ አለ እና በእምነት ሽጋብ አንድ ላይ ከእምነት ሽጋብ ስትሆኝ ጥሩ ነው ቫይረስሽ ልክ ማለት ነው ፍቅር ልክ እንደ ኤሉ በቃ ቆፍ ተንበይ አንድ ወንድ ልጅ ላይ ሞጭጭ ባቴ ጥሩ ነው ብዬ አስባለሁ የራሴ ሀሳብ ነው ቤተሰብ ስጋ ማለት ነው በተናገርኩ ንግግር ሊያስካፋችሁ ይችላል፣ ግን እዚህ ጋር ልክ እውነቱ ነው። ልክ ነው ብዬሽ መናገር ስላለብኝ ነው። እሺ። ስለዚህ ፍቅር ደግሞ ለራስሽ የሚሆንልሽ ወንድ አለ። ገና ብዙ ነገር ይጠብቅሻል። ገና ልጅ ነሽ፣ ገና የምሰሪ፣ ገና የምታድግ ልጅ ነሽ። ስለዚህ በራስሽ ልክ ብጥቀጭ ጥሩ ነዋሪዎች ከዚህ በፊት መክሮሻል በሱ የመከረሽን ሁኔታ ብትሄጂ ጥሩ ነው ብዬ አምነሻለሁ። ለምን ከእምነትሽ ጋር የሚሆንልሽ በእምነትሽ ልክ የሚሆንልሽ ልጅ የሚሆንልሽ ሰው ጋር ልጅ ጋር የምትቀጥ ጥሩ ነው ብዬ አምናለሁ። እንደዛ ብዬ ራሴ ሀሳብ ማለት ነው። እና ፍቅርና ፉአድ አርቦ ባይቀጥሉ ፍቅረኞች ሆኖ ባይሰሩ ደስ ይለኛል። እንግዲህ ፉአድ ፍቅርን በጣም የወዳት ነው ለመናገር ፍቅርም እንደዛው ማለት ነው። እና ስለዚህ ከፉአድ ጋር ባትቀጥይ ጥሩ ነው። ለምን ይከፋሻል? ከፎፉ አሁን ከፈቲቃ ከሆነ ለምን ይከፋሻል? አይጠቅምሽማ። ከእምነትሽ ጋር ብትሄጂ ጥሩ ነው። ፉአድ እና ፈቲ አሁን አንድ ናቸው፣ በእምነታቸው አንድ ናቸው። አንድ ላይ አርቦ ያምራሉ ነ ለመናገር ማቃ አንቺ ግን እሱ ሙስሊም፣ አንቺ ክርስቲያን፣ እንዴት ነው? አሪፍ የለም፣ እንደዛ ነገር። ስለዚህ በራስ ሽልቅ ብትጊ ጥሩ ነው ብዬ አምናለሁ። አይመስላችሁም? ቡሩካን በጣም ምርጥ ልጅ ነው። ከስራ ከሆነ በስራ ከሆነ ይስሩ፣ አንድ ላይ ማለት ሁላችሁም አንድ ላይ ስሩ። አርቦ ሲሰሩ ታድጋላችሁ፣ ትልቅ ደረጃ ትደርሳላችሁ። ግን እንደ ፍቅረኞች ሆነን እንሰራለን ካላችሁ ከባድ ነው። የምር አንቺ ላይ የሚደርስ ወደፊት በጣም ብዙ ነገሮች ይኖራሉ። ስለዚህ አሁን ምንም አይመስልሽም፣ በኋላ ላይ ውስጥ ገብተሽ ልጅ ወልደሽ ስታይ በጣም ይከብዳል። ስለዚህ ከአሁኑ አስበሽ ሞሰን አለብሽ ብዬ አስባለሁ። የዛሬ ቪዲዮን ይህን ይመስላል። እንግዲህ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ይወዳችኋለሁ።